እውን ነጃሺ ወይም አስሓማ በርግጥ ሰልሞዋ አለነ? ለመስለሙስ መረጃ አለነ? በስጁድ ላይ በአማርኛ ዱዓ ማድረግ ይቻላል ወይ? ቂያማ ሲደርስ ነቢዩላህ ዒሳ ካዕባን ያፈርሳል የሚለው እንዴት ይታያል? አባቴ እህትህን ለጋብቻ የጠየቀኝ ሰው አለ

ነጃሺ በሞተ ጊዜ ነጃሺ በሞተበት ቀን ላይ ነቢያ ዐለይሂ ሰላቱ ወሰላም ዛሬ ሐበሻ ላይ ነጃሺ ሞቷል እነስገደበት ብለው አሸገዱ። አራት ተክቢራም ማደረጉበት ምናምን ብለህ መከራከር ማስችልበት ሶሒህ ውስጥ ያለ ሐዲስ ነው የነቢ ሙዕጅዛም ጭምር ዛሬ ሞተ ነያ ከሐበሻ እስከ መዲና ብዙ መቶ ኪሎ ሜትሮች ናቸው። ያን ሁሉ አቋርጦ በዛው ቀን በመተበተ ደርሷቸዋል ተርሷቸዋል። ነብይ ያሰግደውበታል። ሙስሊም ያልሆነ ሰው ላይ በእጅማዕ አይሰገድም። ይህ ብቻም አይደለም። እጅግ በጣም በርካታ የሲራ የሐዲስ መዛግብቶች ላይ የሰፈሩ የነጃሺ ታሪኮች አሉ። መሐጀሮችን በአክብሮት የተቀበለ ሰው ነብያችን፣ ሰለላሁ ዐለይሂ ወሰለም ሐበሻ ላይ እሱ ዘንድ ማንም ማይበደል የሆነ ፍትሃዊ የሆነ ንጉሳል፣ ወደ እሱ ጋ ሂዱ ብለው ነቢው ልከዋል ፍትሃዊነቱን ሶሐቦች በተጨባጭ አይተዋል፣ መስከረዋል። እሙ እሙ ሰለማ ጃዕፈር፣ ሌሎች ታላላቅ ሶሐቦችም እዚህ ቆይተዋል። ወደ መካ የተመለሱ አሉ። ረዥም ጊዜ ኖረው ወደ መዲና ይሄዱ አሉ። ዓብዱላህ ብኑ መስዑድ፣ አዙበይር እብኑል ዓዋም፣ የተወሰኑ መሰለ ሶሐቦች ረዥም ጊዜ ቆይተው ማንም ሂዱ ሂዱ ብሎ አባሯቸው ሳይሆን በራሳቸው ጊዜ በቃኝ ብለው የተመለሷል። ተመቻችተው እዛ ሲኖሩ የመካ ሙሽሪኮች እኛ እዚህ አሰቃይተን እንዳወጣ ናቸው። እሱም ሊያወጣቸው ይገባል ብለው ሰላማቸውን ለማደፍረስ ቀድመው ተመካክረው ስራቸው ስኬታማ ይሆን ዘንድ ጉቦ ይዘው መታል። ነጃሺ በጣም የሚወደው ስጦታ ምን እንደሆነ ማጣርተው ሊጦ ነበር የሚወደው ተብሏቸው፣ ብዙ ቆዳዎችን ይዘው መጣ ለእሱ ብቻ ሳይሆን በሱ ስር ላሉትም ጭምር። አስቀድመው ደግሞ የተንኮል ስራ ሲሰሩ ለነጃሺ ስጦታ ከመስጠታቸው በፊት በሱ ስር ላሉ በግቢው ውስጥ ለሚኖሩ ለሚያማክራቸው፣ ዙሪያውን ለሚያጅጉት የሃይማኖት መሪዎች አስቀድማችሁ ስጦታችሁን ስጧቸው፣ ለምን እንደመጣችሁም ንገሯቸው፣ ደግሞም አንድ ቤት ስራ ስጧቸው ብሏቸው እነዚህ ሰዎች የአያቶቻቸውን ሃይማኖት ለቀዋል። ወደ እናንተ መጥተው ደግሞ ከእናንተ ሃይማኖትም አልተቀላቀሉም። አዲስ ነገር ነው ይዘው የመጡት። ስለዚህ ነገር ንጉሱን ልናናግረው ወደ እኛ መልሳቸው እነሱን የምናውቀው እኛንን አሳልፈህ ስጠን ልንለው ነው እናንተ በአንድ ድምጽ አዎ ይመለሱ በሉ ብለው ሴራ ሴራ ለሊቱ ሺ ብለው ተስማምተው በማግስቱ የነጃሺ ሀዲያ ታላቁ ሲሰጥ ጉዳያቸውን ሲናገሩ ቀደም ሲል ሆዳቸው የተሞሉት አዎን የተከበሩ ንጉሥ ሆይ ይመለሱ ብላ ነብይ ሰለላሁ ዐለይሂ ወሰለም ሂዱ ወደ ሐበሻ እሱ ዘንድ ማንም አይበደል ፍትሃዊ ንጉሥ አለ ያሉት እዚህ ጋር ታይቷል። በጭራሽ ከነሱ አንደበት እነሱ ያሉትን ሳልሰማ አልመልሳቸው አምጧቸው። በዓምር ብኑል ዓስ የሰለሙት በዛ ቀን በዛ ወቅት ከዚህ ሸሽተው የሄዱ ሶሓቦች ነጃሽ ፊት ቆመው መናገረን እንደ መጠላው መጠላው ነገር አልነበረም ብሎ አልሐቁ እንዳይወጣ ማለት። በዛ ቀን በዛ ወቅት ከምንም በላይ መጠላው ነገር ቢኖር እነዚህ ተሰዶ የሄዱ ሰሓቦች ነጃሽ ፊት መቆማቸውን ነበርና መጠላው ብዙ ሙከራረኩኝ፣ ገና አልተሳካም። በጭራሽ ከእነሱ ሳልሰማ አሳልፍ ያልሰጠም በእሽ ተብሎ መተዋል። ምንድን ነው እናንተ የያዛችሁ ተቋም ሃይማኖት? የህዝባችሁን የሀገራችሁን ሃይማኖትም ትታችኋል፣ ክርስትና ውስጥ አልገባችሁ፣ አይሁድያ ውስጥ አልገባችሁ፣ ምንድን ነው ሲሏቸው ጃዕፈር رضی الله عنه አርዳ ታዋቂውን ንግግራቸውን ተናግረው እኛ ስምድናን እንቆርጥ ነበረ፣ ደካሞችንም እንበድል ነበረ፣ የሞተንም እንበላ ነበረ፣ ሐራም የተባለ የተከበረን ነገር ሁሉ እንዳፈር ነበረ፣ በዚህ በአላህ እናሻርክ ነበረ። በዚህ መሃል አላህ ተባረከ ወተዓላ ዘሩን ስሩን የምናውቀው ታማኝ የሆነን ሰው ወደኛ ላከ ዝምድና እንቀጥል አለን ሐላልን ብሎ አለን ሐራምን ከለከልን በአላህ ማሻረክን ከለከለን ይህኔ ወገኖቻችን ወሰን አለፉብን በደሉን ካሉ ሰዎች ሁሉ መርጠን ወደ አንተ መጣን ነቢያችን ስላት ወሰላም ሂዱ ወደ እሱ ማንም ዘንድ አይበደልም አሉን ሲሏቸው ሂዱ ሀገሬ ላይ በሰላም ኑሩ ማንም አይነካችሁም አሏቸው ከመካ ተነስተው ስንትና ስንስጦታ ጭነው የመቱ ጉቦ የከፈሉ ሰዎች ሀገራ ሲገባቸው ሌላ መንገድ ፈልገው ሁለት ዋና ዋና ሰዎች ነበር ነው የመጡት። እንግዲያውስ ነገ ትልቅ ስራ ስራ አለው እዚያው ከፊት ለፊቱ ሳይወጡ እንዲገድላቸው የሚያደርግን ነገር እነግረዋለሁ ብሏል። ምን ተነግራለህ ሲለው ጓደኛው እናንተ የምተመልኩት ዒሳን እኮ እነዚህ እነ ጃዕፈር እነዚህ ሙስሊሞች አብድ ነው ነው ሚሉት ባሪያ ነው ሚሉት እለዋለሁ። ይህን ካልኩኝ ለቀጽበት እንኳ ቆም ብሎ ያስመው ወዲያው ነው የሚገድላቸው ብሎ ሲል አንደኛው አብሮት የመጣው ሰው ትንሽ ረሕማ ነበረውና፣ አታድርግ፣ እነዚህ እኮ ምንም ቢሆን ወገኖቻችን ናቸው። ይሄንማ ካልከው ይገድላቸዋል ይቀርም አይቀርም ብሏል። ይሄን ወስኖ በማግስቱ እሱ ጋር ሄዶ አይሁል መሊክ፣ እነዚህ እኮ ሰዎች አንተ ምታመልከውን ጌታን ዒሳን ባሪያ ነው ይላሉ ባለ ጊዜ አስመጧቸው ብሏል። ትናንትና ሂዱ ተብሎ በደስታ ተሞልተው ሄደዋል። እኔ ግን ሲመጡ በጣም ምድር ጠባቸው፣ ተጨናንቀው መተዋል። ነገር ግን የሙእሚኖች መለያ ሹራን ሹራ አድርገዋል ምን ይሻላል ብለ ሁሉም የተስማሙበት ነብዩ ያሉንን እንላለን፣ ሌላ ምን ጨምረው ነገር የለም የምናምንበት ነው። ጃዕፈር ፊት ለፊቱ ቆመው እንዴት እንዴት ላላቸው ምንድን አቋማቸው ሲሏቸው ነቁሉ ፊሂ ማጃአና ብህ ነብዩን ነብያችን መሐመድ ያላልን ነው በዚህ ዙሪያ የምንለው ምንድን ነው የሚለው እሱ ሲሏቸው ሱረቱ መርየም ውስጥ ያለውን መጠገለው ነቁሉ አነሁ ያላህ ተባረከ ወተዓላ ሩህ ነው የተኛውን የሰው ልጆችን አላህ ሲፈጥር ሚዘረባቸው ሩህ መሃል አንዱ ሩህ ነው። ነገር ግን ያለ አባት ድንግል ከሆነቿ መርየም የተወለደ ነው ነብይ ነው እንላለን። ብላ ይህኔ ነጃሺ ከመሬት ላይ ትንሽዬ ብናኝ ነገር አንስተው ኢሳ እናንተ ካላችሁት እቺን እንኳን መታከል ያለፈ አይደለም፣ ይሄው ነው ኢሳ ብላ፣ ይህኔ ከነጃሺ ግራ ቀኝ የነበሩ ቄሶች መንጫጫት ይዘዋል። ነጃሺው ወደ ነሱ ዞር ብለው ብትንጫጩ ይሄ ነው ኢሳ በላዋቸዋል። ከዛ በኋላ ነው ሂዱ ሀገሬ ላይ በሰላም ኑሩ እናንተን የነካ እዳ ውስጥ ይገባል፣ እናንተን የነካ እዳ ውስጥ ይገባል ብሏል። ዙህሪ እንዳሉት ረሂመሁላህ ተዓላ ነጃሺ የሆነ ጊዜ ላይ ተቀናቃኝ ገጥሟቸው፣ አንዳንድ ዘገባዎች ላይ እነዚሁ ሰዎች ራሳቸው ነጃሺ ሐቁን ሲናገሩ ኢሳ ይሄው ነው ሌላ አይደለም። ምክንያቱም እነሱ የአላህ ልጅ ነው ጌታ ነው ብለው ነበር የሚያምኑ የሚሰብኩት። ኢሳ ግን ይሄው ነው እናንተ እንዳላችሁት ነው የአላህ ልጅ ሳይሆን የመርየም ልጅ ነው ባሉ ጊዜ ተቆጥተው የወጡ ቄሶችና አንዳንድ ሰዎች ነበር እነሱ ወጣ ብለው ተደራጅተው ነጃሺ ላይ አመፅ ቀስቅሰው ነበር። ኡሙ ሰለማ ረዲየላሁ አንሃ እንደዛ ቀን የፈራንበት ያዘንበት ቀን የለም። ይህኛው ነጃሺ ተሸንፎ ሌላ መሪ መጥቶ ሓቃችን ላይ ይጠብቅ ይችላል ብለን ሰግተን ነበር። ነገር ግን ነጃሺ ሲሄድ ደብዳቤ ጽፎ አሽዱላላ ላን ሙሐመድ ረሱሉላህ ብሎ ለነ ጃዕፈር ከተሸነፍኩኝ ሌላ ሰው መምራት ከያዘ ይኸው የምትጓዙበት ጀልባ ብሎ አዘጋጅቶላቸው የጻፈውን ደብዳቤ ደረቱ ውስጥ አድርጎት ነበረ ይሄደዋል። ብልህ ነበር ነጃሺ ረዲየላሁ አንሁ አር ደርሶ ቀጥታ ጦርነት አልጀመረም። እናንተ ምንድን ነው እኔ ላይ ያላችሁ ተቃውሞ? እስከዛሬ በሰላም በጥሩ ሁኔታ ስመራችሁ አልነበርኩም? ታዲያ ምንድን ነው እኔ ላይ እንድታምጹ ተገንጠላችሁ እንድትወጡ ያደረጋችሁ? ሲሏቸው ፋረቅተ ዲነና። ይህን የፈለግኩት ከክሶው ፋረቅተ ዲነና ከዲናችን ተለይተህ ወተሃል አንተ። እነዚያ ስደተኞች ስለ ዒሳ የተናገሩትን አዎ ትክክሎ፣ ይሄ ነው ብለሃል። ይሄና ሌሎችን በርካታ ለሌሎች አሉ በሉ የዚሁ ሀገር ሰዎች በሚኒስቴር ቢሮ ደረጃ ሁሉ የሚሰሩ ሰዎች ይሄን ያውቃሉ። መረጃ ፈልገው መጥተዋል፣ መረጃዎችን ወስደዋል፣ የሚያምኑበት ነገር ነገር ግን ሐቂቃዎችን መቀየር ሲፈልጉ ጥራሽ ሐበሻ ላይ ነጃሽ የሚባል ንጉስ፣ ሙስሊም ንጉስ አልነበረም ይለዋል፣ እንጂ ለራሳቸው ሊጠቅማቸው ሲሆን ጊዜ መተው መረጃ ይወስዳል። እንዲህ አይነት ጥናት የሚያደርጉ እንዲህ አይነት ሀገር የሚገኙ ኢትዮጵያውያን ተማሪዎች በዚህ ዙሪያ ጥናት አቅርቡ ተብለዋል ብለው ከሚስተር ብሮ ሁሉ ይህን ነገር አምኖ የተቀበሉ ያጸደቀዋል። ማለት ፍል ሐል ነጃሺ رضی الله عنه ሙስልም ነው። ሙስልም ያልሆነ ሰው ወሊ ሆኖ አይደለም። ኡሙ ሐቢባን ለነብይ ሰለላሁ ዐለይሂ ወሰለም ወሊ ሆኖ የዳረው ነጃሺ ነጃሺ ሙስሊም ባይሆን ወሊ ሆኖ ሊደራቸው አይችልም። ለረሱል ሰለላሁ ዐለይሂ ወሰለም አክብሮ ሀዲያ ሲዞ ከፍ ያለ አራት ሺህ የሚደርስ ማህር ሰጥቶ ኡሙ ሐቢባን ያጋባ እሱ ነው። በአንዳንድ ሲራዎች ላይ እንዳለው ያለሁበት ሁኔታ ባይኖር መጥቼ ከጫማ ከጫማ ስር ሆን ነበረ፣ ያ ረሱሉላህ ብሎ አናገሯቸዋል። ነቢ ጋር ደብዳቤ ጽፏል። ብዙ የተደበቁ ታሪኮች አሉ። እኛም ጋ ክፍተት አለን። ማነው ነጃሺ? ጥሩ የሚባል ማያዳግም ማያሻማ ሽብሃዎችን ብሽታዎችን ሁሉ ጠራርጎ ያስወገድ ጠናት አልተሰራም። ነካ ነካ ብቻ ነው የተደረገው። ሆኖም ዲኑ የአላህ ነው። እሱ የሐበሻ ንጉሥ ስለሆነ ብቻ ነው እስላም የቆመው። ዲኑን አላህ ነው ተባረክ ተዓላ የሚጠብቀው። ቅያማ ሲደርስ ነቢዩላህ ዒሳ ካዕባን ያፈርሳል የሚለው እንዴት ይታያል? አልሰማንም እንደዚህ ነገር እስከዛሬ ባለው ማለት ነው። አንተ ሰምተህ ወይም ሰምተች ከሆነ በሌሊት እንጨት የሚለቅም ይዞት የሚመጣውን አያውቅም። በሌሊት እንጨት የሚለቅም ይዞት የሚመጣውን አያውቅም። የሚነድፈውን ባብ ገንት ሌሎችም ይዞን ሊመጣ ይችላልና ከዚያም ከዚህም የሚሰማ መጨረሻ እንደዚህ ይሆናል። ዒሳ የተከበሩ ነቢይ ናቸው። ሐጅ አድርገዋል። ዒሳ ሐጅ አድርገዋል። ነቢይ ነግረውናል። ሙሳ ሐጅ አድርገዋል። አሁን በዚህ ጋር ሲያልፉ ማያቸው ይመስለኛል ብለዋል። ይጓዙበት የነበረውን ግመል ሁሉ ቀለሙን ጠቅሰዋል። ሶላቱ ወሰላም ሐጅ ያደረጉበት ቤት እንዴት ብለው ነው ሳ የሚያፈርሱትና ይሄ ብዙ ማብራት አያስፈልገውም። በጨለማ በሌሊት እንጨት አተልቀም በሱጁድ ላይ በአማርኛ ዱዓ ማድረግ ይቻላል ወይ? አሁን ይቻላል። ከአሁን ቀደም በተደጋጋሚ መልሰናል። አረብኛ ለማይችል ሰው በራሱ ቋንቋ ስጁድ ቢያደርግ ችግር የለውም። ዋጅቡን ዝክር ካለ በኋላ ዋጅቡ ዝክር አንዴ ሱብሓነ ረቢ አል አዕላ ሰቢያላ ዓላማት ከዛ በኋላ በራሱ ቋንቋ ዱዓ ቢያደርግ ችግር የለውም። ባለቤቴ በእርግዝና ምክንያት የባለፈውን ረመዳን አልጾመችም። አሁን በአላህ ፈቃድ የምታጠባ ሆና ነው ረመዳን የሚገባው ምን ማድረግ አለባት? ይጠበቀይ አሚን ጀሚዓን። በጾም ምክንያት በእርግዝና ምክንያት በማጥባት ምክንያት መጾም ያልቻለች ሴት መብላት ትችላለች፣ በሸሪያ ተፈቅዷል። ወዐለ አለዚነ ዩጢቁነሁ በሚለው አንቀጽ ውስጥ ይካተታል። ወከዛሊክ እናታችን አይሻ፣ ሌሎችም ሰሐቦች ያስተላልፏቸው ይህን የሚያሳዩ በርካታ ደሊሎች አሉ። ነገር ግን በእርግዝና በማጥባት ምክንያት መጾም ያልቻለች ሴት ዑድሩ እንደተወገደ ወዲያውኑ ፈጥና ከባ ማውጣት መቻል አለባት። ሆኖም አንድ አመት ከባ ኖሮባት ኖሮባት ሱን ሰዓት ክፍል ሌላኛው ዓመት የገበባት ሴት ተውበት ከማድረጋ ዑድሩ ሲወገድ ተቀጣዩ። ረመዳን በኋላ መጾም ብቻ ነው ያለባት። ስለዚህ አንደኛው ረመዳን ላይ እርግዝና የነበረች ቀጣዩ ላይ አጥቢ ሆና ነው ረመዳን የሚያልፈው። ካልጎዳትና ተወለደች ከተወሰኑ ወራቶች በኋላ ከሆነ ረመዳኑ የሚመጣው መጾም ከቻለች መጾሙ በላጭ እንዳይደራረብ፣ ካልሆነ ዑዝሩ እንደተወገደ ትጾማለች። መሀል ላይ ክፍተት ከነበረ በቸልተኝነት ከሆነ ያሳለፈችው አንዳንድ ቀን ምስኪን ብታበላ፣ በጾሙሉ ከአንዳንድ ቀን ምስኪን ብታበላ የበርካታ ፉቃሃዎች ምርጫ ነው ነጃሺ ትክክለኛ ስማቸው ማንም በአሁኑ ሰዓት እየተወራ ያለው ወሬ ነጃሺ አልሰለምም ይላሉ። ይህ እንዴት ነው? ይህን ትናንት መልሰናል። ነጃሺ ሙስሊም መሆናቸውን የሚያሳዩ ቡኻሪ ውስጥ ያሉ፣ ሙስሊም ውስጥ ያሉ፣ ሲረት ኢብን ኢስሐቅ ውስጥ ያሉ ሌሎችም ዘገባዎች በሰፊው የዳሰሱት ጉዳይ ነው። ነጃሺ ሙስሊም መሆናቸውን ሙስሊም ሊጠራጠር አይገባም። ሙስልም መሆናቸውን የሚያሳዩ ዘገባዎች ቡሃሪ ሙስልም ውስጥ አሉ። ቡሃሪና ሙስልም በዘገቡት ሀዲስ ነቢያችን ሰላቱ ሰላም ሀበሻ ላይ ሷልህ የሆነ ወንድማችሁ ሞቷል፣ ተነሱ፣ ስገዱበት ብለዋል። ነብያ ሰላቱ ሰላም የአንዳንድ ዘገባዎች ላይ ማን ነው ሲሏቸው አስሃማ ብለዋል። አንደኛው ጥያቄ ጥያቄ ነው ነጃሺ ትክክለኛ ስማቸው ማነው? ስማቸው አስሃማ ነው። ቡሃሪና ሙስልም ውስጥ ባለው ዘገባ መሰረት፣ ኢማም አህመድ በዘገቡት ዘገባ መሰረት ስማቸው ሷህማ ነው። ሷህማ ወይም? አስሓማ ወይም መስሓማ ሶስት አይነት እንትኖች አሉ። እቻ ከዚህ ተቀራራቢ ነው። ራጂሑ ቡካሪ ሙስሊም ውስጥ ያለው ብዙ የሴራ ዑለሞች የሚጠቅሱት የነጃሺ ስማቸው አስሓማ ይብኑ አብጀር፣ አስሓማ ይብኑ አብጀር የሚባል በአሁኑ ሰዓት ሰዎች ያወሩ ያለው ነጃሺ ያልሰለመም ሰዎች ከማውራት አይቆጥም። ወደኋላ ሁለት ነገሮች ብቻ ይበቃል። ትናንት የጠቆምኳችሁ ነገር አለ። ለራሳቸው ሲሆን፣ ለጥቅማቸው ሲሆን፣ ለሀገር ለዝና ለወሬ ሲሆን አለ ብለው መረጃ ወስደው ሌላ ሀገር ሄደው ሀገር ሊያገዝፉበት አለ ብለው ተናግረዋል። አንድ የኛ ሁለተኛ አክሱም ላይ የነጃሺ መካነ መቃብር ብለው ጠዋፍ ሊያስደርጉን እየሞከሩ ነው አይደል? ሐጅ ከመሄዳችሁ እዛ ሄዳችሁ ሐጅ አርጉ። እያሉን፣ እስላም ኑር ነው፣ ጨረቃ ብርሃን ከዛ በላይ ነው። ማን ሰለም ማን አልሰለም እስላም አይጎዳም። እየሰለም ሁሉ በእስላም ይጠቀማል። እየሰለም ሁሉ በጣም ይጠቀማል። ዋናው ነገር አሁን ማንን አሁን ሙስሊሞች አሉ የለውም፣ ሙስሊሞች አሉ። ያኔ ነበር አልነበረ ሌላ ጉዳይ ነው። ተልቀውመቱን ቀድኸለት ያለፉ ህዝቦች ናቸው። አሁን ግን አልሀምድሊላሂ ብዙ ነጃሺዎች አሉ። የድሮውን ነጃሺ አላህ ይዘንለፍ፣ የአሁኖቹን አላህ ያጠንከራቸው፣ ይጠብቃቸው። ሶላት ሲሰግድ ቂብላ በትክክል ካልሆነ ሶላት ማጓረጥ አለብኝ ወይም የሚሉ መጀመሪያ በግድ የለሽነት ዝም ብሎ ከሆነ ሶላቱን የጀመረው ኋላ ላይ ትክክል አለመሆኑን ካወቀ አውጥቶ እንደገና መግባት አለበት። መጀመሪያ ሶላቱን ሲጀምር ሳያጣራ ሳይጠይቅ በግድ የለሽና ዝም ብሎ ከጀመረ በኋላ ክብላ አለመሆኑን ካወቀ አሁ ሶላቱን አቋርጦ ወደ ክብላ ዞሮ ይጀምራል። ነገር ለመጀመሪያ ጥረት አደረገ፣ ጠየቀ፣ የሚችለውን ሁሉ አድርጎ ክብላ ወደዚህ ነው ብሎ ሶላት ከጀመረ በኋላ ትክክል አለመሆኑ ቢነገረው ወይም ቢያውቅ፣ በነበረበት ዞሮ የተቀረውን ሶላት ይቀጥላል። አባቴ እህትህን ለጋብቻ የጠየቀኝ ሰው አለ፣ ፈቃደኛ መሆኗን ጠይቅልኝ አለኝ። እሷም ተማሪ ናት፣ ቁርአን ትቀራለች። አሁን ጋብቻ አልፈልግም አለች። እኔ እንድታገባ ባስተባበል ወይም ባስተባበር ወንጀለኛ ነኝ ወይ የሚን ላ። ወንጀለኛ አይደለም። ነገር ግን ማግባቷ ሙሉ በሙሉ ከቅርአት ከዕልም ከትምህርት የሚያቋርጣት ከሆነ እሷ ደግሞ በዚህ ጊዜ አልፈለግም ቀርቼ የምፈልገውን ያክል ውቀት አግኝቼ እንጂ ካለች እንዳትቀራ የሚከለክላት ከሆነ ትዳሩ ና ወንጀለኛ ትሆናለ መቅራት መማር ዕለታዊ ምግብ ነው። እንዳትበይ እንዳጠጪ የሚላትን ሰው ለመዳር አስተዋጽኦ ብታደርግ ወንጀለኛ እንደምትሆነው ሁሉ እንዳትቀሪ እንዳትማሪ የሚላትን ባል ከሆነ የመጣው ወንጀለኛ ትሆናለህ። ነገር ግን ትዳሩና ትምህርቱን ማጣጣም ከተቻለ አጅር ታገኛለህ። ወንጀለኛ መሆን ሳይሆን ማለት ነው። ሴት ልጅ ለትዳር ከደረሰች አቻ የሆነ ሰው ጥሩ የሆነ ሰው ከመጣ ወንድሟ፣ አባቷ፣ ዘመዶቿ ለእሷ ከሚያበረክቱት ወርቅና ብር ይልቅ ለሷ ትልቅ ስጦታ ትዳር ማስያዝ ነውና የመጣው ሰው አቻ ከሆነ ከትምህርቷ ጋ በማይጋጭ መልኩ ማስኬድ ከተቻለ መዳር አላምንበትም እንኳን ብትል ማሳመን፣ ጭራሽ አላምንም ካለሽ ማስገደድ አይቻል። ወላችን እዚህ አጋጣሚ ለእህቶች ለወላጆችም ጭምር ምን መክረው ነገር ቢኖር ትዳርና ትምህርት መጋጨት የለበት ሚስሉትን ያክል ይማራሉ። ሁለቱ ግን በጣም ከተጋጩ ዞሮ ዞሮ ሴት ልጅ ህይወቷ ቤቷን ዞሮ ዞሮ ሴት ልጅ ህይወቷ ቤቷን በተለያየ መልኩ ትምህርት ላይ ገፍተው የትዳር ጊዜ አልፏቸው ለማግኘት ይፈልጉት የነበረውን ትምህርት የሚጠሉበት ማይጠቅሙበት ማይጠቀሙበት ሀል መጥቶ የሚቆጩበት ሁኔታ አለና የዚህ ካለመጠን ከደረሰች እሷን ከመዳር የተሻለ የሚዋልለት ውለታ የለም። አንድ ሰው ለሚስቱ ፈታሁሽ ቢላት ለቀልድ ፍቺ ይወርዳል አብራሩልኝ። ያን ሶስት ነገሮች ላይ ቀልድ የለም ብሏል ነብዩ ሰለላሁ ዐለይሂ ወሰለም። ማግባት ላይ ወይም ማጋባት ላይ ቀልድ የለም መፍታት ላይ ቀልድ የለም። መመለስ ላይ ቀልድ የለም ብላ ፈታሁሽ ካለ ባል የመጨረሻው ፊደል ጨርሶ ከጆሮ ሳይደርሱም መልሶ ቀልዴን ነው ቢል ዋጋ የለም። ወቷል የተመለሱ አይመጣም። አይመጣል ጋብቻ ላይ ቀልድ የለም። ማግባትም ላይ መፍታትም ላይ መመለስም ላይ። አንድ አባት ቁጭ ብሎ ሁለት ሰዎች ባሉበት ለሶስተኛ አካል እግሊትን ፋጢማን ልጄን ታውቃለህ አይደለ አሁን አጋታለሁ እንግዲያውስ ድሬህ አለው ቢለው እሱ ተቀብያለሁ ቢል አለቀ ልጁን አክቷል ድጋሚ ልጁ ከሱ እንዳትኖር ከፈለገ እሱን መለማመጥ አለበት እባክህ ፍታለኝ ማለት አለበት ይሄ ለአባት ከአባት ውጭ ያሉት እሷን ሳያስፈቅዱ ንካህ ቢያስሩ ንካህ ይሆን አባት ከሆነ ግን ለእሷ አቻ ነው ይሆናታል ያለን ሰው አስቦ ለቀልዱን ካባ ይሆን ነካ ላይ አደርገው ልጄን ጠይቀኝ ሊለውን ካብ ይሆን ፋጢማ እንድርያለሁ አይሻ እንድርያለሁ ቢል ሁለት ሰዎች ካሉ ሰው ይተቀብ ያለው ካለ ልጁን አክቷል መኖር አለመኖሩ የእሷ ምርጫ ነው። እሷ ተነግሯት ከእሱ ጋር አልኖርም ካለች፣ አባት ያለ አግባብ እንደዳረው ሄዶ ተለማምጦ ምንም አድርጎ ቢሆን መመለስ አለበት። ከፈቀደች ለአባቷ ክብር ብላ ሰውየውንም ወደው እሺ ካለች አብሮ ይኖራሉ። ከአባቱ እጅ ግን ከሆነ ቀድሞ ፈቃዷን መጠየቅ አለበትና ማግባት ላይ መፍታት ላይ ወከዛሊ ከረጃቱ ማለት ላይ ቀልድ የለም። መፍታቱ ላይ ብቻ አይደለም ሸሪዓ ቀልድ የለም ያለው። ፈቷት የቆየችን ሚስቱን ሶስት ወር ሳይሞላት በፊት ወይም ሶስት ሀይድ ሳትጨርስ በፊት መልሽ ይሻለው ቢል ተመልሳለች፣ ቤቷ ገብታለች ማለት ነው ለቀሌ ነው እንኳን ይል ማለት። ስለዚህ መንቀለድበትን ነገር ለይተን ልናውቅ ይገባናል። ዲን ላይ የተከበሩ ህጋቶች አሉ፣ ልትፈራቸው ልታከብራቸው የሚገቡ ለባለቤቴ የእንጀራ አባት ስለ እኔ አጅነቢ ነው ወይ? አው አጅነቢ። ምክንያቱም ባልሽን አልወለደም፣ አባት ነው። አጅነቢም ማይሆን እስከ መጨረሻ አጅነቢ አይሆንም። እሱ ባልን የወለደ ቀጥታ የወለደ አባት፣ የእሱ አባትም ቢሆን አያቱ እስከ መቼም አጅነቢ አይሆን፣ እንዲፋቱ እንኳ። ነገር ግን የባል የእንጀራ አባት የባል የእናቱ ባል ማለት እሱም ስላልወለደ አጅነቢ ነው። እንደው ቀደር ሆኖ ቢፋቱ እሱ እሷን ማግባት ይችላል፣ እሷም እሱን ማግባት ትችላለች። አባቱ ከሆነ ነው ማግባት ማችለው እና መቼም መጋባት አይችሉም፣ አጅነቢ አትሆንበትም የሚባል ባለፈው ጊዜ መብራት ጠፍቶ ነበረ። የሰፈሩ ሰው ገንዘብ አዋቶ እንዲሰራ አደረገ። እኔም እንዳዋጣ ተጠየቅኩኝ። ለምን እንዲሰሩልን አንጠይቅም? ለምን እንደዚህ አናሰራም? ጉባው አይሆንም ወይ ውስታት ጠይጌ ነው የምከፍለው፣ አልኳቸው እንደዚህ ይቻላል ወይ የሚል ነው። አይቻል ጉቦ ነ የመንግሥት ሠራተኞች ወይም ደግሞ እንዲህ አይነት ኃላፊነት ያለባቸው ሰዎች ትክክለኛው መከፈል ያለበት የመስራ ቤት ክፍያ ከተፈጸመ መተው ሥራውን መስራት አለባቸው። ማሐለቢያ ያንዘላዝሉ፣ ወረፋ አልደረሰህ ህምቢሉ፣ እምብሉ። ይሄ ተንኮን ዘዴ ነው። አንተን ወደ ወንጀል ማምጫ መንገድ ነው። መብራት ጠፋ፣ ውሃ ጠፋ፣ ያጠፉ ሰዎችን ሄደ ክሰስ፣ ውቀስ ቀበሌ አስተዳደር ይሄን አላደርገልህም ካለ መፍትሄዎችን ፈልግ እንጂ ገንዘብ ሰጥተህ ጉዳይ ለማስፈጸም አትሞክር። የሻይም በለው የቡናም በለው የታክሲም በለው ያው ጉቦን በሸሪዓ ማለት ምን እናድርግ፣ ያለዚህ ስራ ማስኬድ ማስፈጸም አይቻልም። አንተ ነህ ችግር ያመጣ፣ እንደዚህ አይነት በሽታ ልባቸው ውስጥ እንዲገባ ያደረግ። ሁሉም የሙስናን የግቦ ተጠያፊነት አውቆ አላደርግም ቢል አላበላም ቢል ተስፋ ይቆርጣል። መሐመድ አልሰጥም ይላል፣ ሌላኛው መሐመድ ይሰጣል። ይህን ይሄኛው አጥባቂ ይባላል። ይሄ ማሻአላህ ሚዛናዊ ይባላል። ችግሩን ያመጣኘው እኛ ራሳችንን። አይቻልም ጉቦ ነው። ምክንያቱም ምንም ይሁንም ተራህን ጠብቀ ተስተናገድ አላስተናግደም ካለ ከእሱ የበላ ያለ ወደዛ ሂድ እሱም አላስተናግደም ካለ ሌሎች መንገዶች አሉ። ፈሳድን ብልሹነትን የምናክመው በሌላ ወንጀል በሌላ ፈሳድ መሆን የለበት ይህ አይነት ችግር ካለ ህዝቡ በሚችለ ሁሉ ተወያይቶ ተደራድሮ አቤቱታ አቅርቦ ችግሩን ማስወገድ መቻል አለበት። ችግሩ መጥቷልና ችግሩን ልቀበለው፣ ስር እንዲሰድ ላድርገው፣ ቀጣዩ ትውልድ እንዴት ነው የሚኖር? ምናልባት መንገድ ላይ ለመሄድም ጉቦ ላይ ያስፈልግ፣ ቤትህ ውስጥ ያለው የገባለህ ውሃም ውሃ ያፈስ ዘንድ ጉቦ ላይ ያስፈልግ። ቤትህ ደጅህ ካለ ውሃም በግቦ እንጂ አይለቀቅልህም ልትባል ነው። እዛ እንደ አይነቱን ፈሳድ አብሮ መዋጋት እንጂ የሚያስፈልገው ለአንድ ቀን አልጠማም ለሶስት ቀን ለአራት ቀን ቢሮ አልማላለስም በግቦ አስጨርሳለሁ። ላ ነብይ ሰለላሁ ዐለይሂ ወሰለም ለዐነ አላሁ ራሺያ ወልሙርተሺያ ግቦ የሚሰጥን ግቦ የሚቀበልን ግቦ በመስጠት ጉዳይ እንዲፈጸም የሚሯሯጥን የሚንቀሳቀስን፣ ሶስቱንም አላህ ረግሟቸዋል ብሏል ነብዩ ሰለላሁ ዐለይሂ ማን፣ አላህ ረግማን። አላህ ሐላችንን ያስተካክልልን።